ሻሎም ቅዱሳን፣ በመላው ዓለም ላይ የምትገኙ እንዲሁም በኢትዮጵያ በሐዋሳ አካባቢ ላይ የምትገኙ ቅዱሳን፣ የእናንተ ወንድም ከዛሬ ከሚያዝያ 23 እስከ 26 ላይ ይካሄድ የነበረው ታላቅ ትምህርታዊ ኮንፈራንስ በክራይስት ቪክቶሪ ኢንተርናሽናል ቤተክርስቲያን የተዘጋጀው አሁን ኦልሬዲ ጀምሯል። ከዚህ ሰዓት ጀምራችሁ ካላችሁ ሁሉ ወደዚህ በመገስገስ ቦታውን የምትይዙት ይሆን። እኔም የእናንተ ወንድም ብስፖ አለው፣ ሌሎችም ተጋባዥ እንግራዎችን ገብተዋል። እስከ እሁድ ማታ ባለው በዚህ በታላቅ መንፈሳዊ ዝግጅት ላይ እርሶና ቤተሰቡ በመገኘት የእግዚአብሔር ጸጋ በረከት ተካፋይ ትሉትን ጋብዣቸዋለሁ። ይሄ መልእክት ወደ እናንተ ከደረሰበት ሰዓት ጀምራችሁ ሁላችሁም ሌላ ሰዎች እንደሰማቸው ሼር ሼር እያደረጋችሁ እንድታደርሱ ሲል ሬያን አቀርብላችኋለሁ። በያላችሁበት ሰላማችሁ ብዙ ይሁን። አድራሻችን ሐዋሳ ዳቶ ሰጥቆ ማለፍ እንደላችሁ ታገኙታላችሁ። ለበለጠ መረጃ ከታች ባለው ቁጥር በመደወል እንታገኝት። ይሁን ያላችሁበት ሰላማችሁ ይሁን። ወዳችኋለሁ። ሻሎም